የደግነትና የሩህሩህነት ተምሳሌቱ የሁሉ ደራሽን ባባሹ ስለ ተጎዱ ሕዝቦች፣ ስለ ተራብ ወገኖች፣ ስለ ደከሙ ሰዎች ኑሮውን አሳልፎ የሰጠ መልካም ሰው ነው። እናቶችንና አባቶችን እንዲሁም አቅመ ደካሞችን ጎንበስ ብሎ እግራቸውን ያጥባል፣ ቤታቸውን ይጠርጋል። ጉራንጉር ውስጥ ገብቶም ከጉስቁልና ሕይወት አውጥቶ ወደ ተሻለ አካባቢ ያኖራቸዋል። በቁጥር እጅግ የበዙ አሮጌ ቤቶችን አፍርሶም ሰርቷል። በየጎዳናው የሚታትሩ ህፃናትም ስራቸውንም ይደግፋል፣ ወጣቶችንም ያበረታል። ከቦረና እስከ ጎፋ፣ ከጎንደር እስከ ላስታ ላሊበላ፣ ከአፋር እስከ ሲዳማ የማንንም ብሔርና ሃይማኖት ሳይመርጥ ለሁሉም ደርሷል። ሰውን በሰውነቱም ያስቀድማል። ማስተር አብነት ከበደም ዛሬ ደግሞ ቤቱ በደስታ ተመልቷል። በታላቅ ሰርፕራይዝም ተጥለቅልቋል በበረከትም ተትረፍርፏል። በፈገግታ ውስጥ ሆኖ ደስታውንም እንዲህ ገልጧል። ለመሆኑ ዛሬ ቤቱን እንዲህ በሳቅ የሞላው ደስታ ምን ይሆን? ደስታውን አስመልክቶ ሲያስተላለፈው መልእክት እንዴት ያለ ነው? ፈጣሪ በሷ ላይ አድሮ ለአብነት ይህንን ደስታ ያጎናጸፈችው ከብዙ መልካም ስራዎቹ ጀርባ ድንቅ ድጋፏን የምታደርገው ባለቤቱስ ማን ናት? የተገናኙበት አስገራሚ መንገድስ ምን ይመስላል? የዚህን ድንቅ ቤተሰብ የትዳር ህይወት ሚስጥሮች በማንሳት ትማሩበት ዘንድ ይህንን መሰናዶ አዘጋጅተን ወደ እናንተ እናደርሳለን። ሰላም እንደምናላችሁ፣ ተወደዳችሁ፣ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጋብዝን። ዛሬ ወደ አዘጋጅንላችሁ በማስተር አብነት ቤት የሆነውን ሰርፕራይዝ እናቀርብላችኋለን። አብራችን ሁኑ። ማስተር አብነት ከበደ ከዛሬ 32 ዓመታት በፊት በከምባታ ጠንባሮ ዞን ዱራሜ ከተማ ነው የተወለደው። እቺ ከተማ በኢትዮጵያ፣ በሴቶች እግር ኳስ ታሪክ ውስጥ ስሟ ከፍ ብሎ የሚጠራው፣ በዓለም መድረኮች የደመቀችው፣ በተለያዩ ሀገራት ተዘዋውራ ብቃቷን ማሳየት የቻለችው ሎዛ አበራ ተወልዳ ያደገችባት ከተማ ናት። ብዙ መልካሞች፣ የወገን ደራሾች፣ የሀገር ባለውለታዎች የበቀሉባት ታላቅ ከተማ ናት። ማስተር አብነት በልጅነቱ የተረጋጋ መልካም ስብዕና ያለው ለእናት ለአባቱ ታዛዥና ተላላኪ እንደነበርም ይነገራል። ያኔ መልካምነትን የተማረው ከወላጆቹ እንደሆነም ይናገራል። ቤት ውስጥ ጉድ ጉድ የሚሉትን እናቱን ምን ላምጣ ምን ላግዝ እያለ አብሯቸው ሲንተፋተፍ ይውላል። አባቱ ስራ ውለው ደክሟቸው ሲገቡ ደግሞ የያዙትን ዕቃ ከመቀበል ጀምሮ የሚቀመጡበትን ቦታ አስተካክሎ እግራቸውን አጥቦ በአክብሮትና በትሕትናም ያገለግላቸዋል። ለጎረቤቱ እናቶችም ጭምር ታዛዥናም አጋዥ ባለመልካም ልቦና ሆኖም ማደገም በመንደሩና በሚኖርበት አካባቢ የተራቡ የተጠሙ ወገኖችን ሲመለከት ልቦናው መንሰፍሰፍ የጀመረው ገና ያኔ እንቦቀቅላ ልጅ በነበረበት ጊዜ ነበረም። እናቶች መንገድ ላይ ሲለምኑ ያሳዝኑታል። አባቶች ወድቀውም ሲመለከት ይርበተበታል። አብነት በአንድ ወቅት በማህበራዊ ሚዲያ በኩል ብቅ ሲል እንደወትሮ በመልካም ስራው ብቻ አልነበረም። ይልቁንም ያማረ ሱፍ ለብሶ ዘንጦና ተውቦ የሰርግ ቬሎ ከለበሰች ከአንዲት ጠይም ሴት ጋር ብቅ አለም። ለካስ ወደ ትዳሩ አለም እየተቀላቀለ ነበር። ማግባቱን በተለያዩ አጋጣሚዎች የሰሙና ያዩ ሁሉ መልካም ምኞታቸውን አሽጎደጎዱለት። የባለቤቱ ቤተሰቦች እንዲህ ያለ መልካም ሰው ሀገሩን ወዳድ፣ ለወገኑ የሚቆም ሰው ልጃቸው ስለመረጠች ደስ ተሰኝተው መርቀው ትዳሩም ተዳሩም አምሮና ሰምሮ ቀጠለ ፈጣሪ በበረከት ሞላላቸውና ሴት ልጅ ሰጣቸው ቤታቸው የበለጠ በደስታ ተመላም በፈንጠዝያም ለመለመም ዛሬ ደግሞ ማስተር አብነት ከበደ ሁለትም ቦቀቅላ ራስ ልጆችን በግራና በቀኝ እጁ እንደታቀፈ ፈገግ ብሎ በደስታ ሀሴት እያደረገም መልእክቱን አስተላልፏል እግዚአብሔር ይመስገን ፈጣሪን አመስግኑልኝ ልጅም አሳቅፎኛል በመንታ ልጆችም ባርኮኛል ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስላገዘኝ እሱ ስለረዳኝም የኢትዮጵያ እናቶች አባቶችና እንዲሁም የመላው ህዝብ ጸሎት ዱአና ምርቃት ሰምቶ በልጅ እንዲባርኮኛል ሲል ሁሉን ላደረገው እግዚአብሔር ምስጋናውን አቅርቧል። መላው የኢትዮጵያ ህዝብ በጸሎት እንደሚያስበው የእናቶችና የአባቶች ምርቃት በረከት እንደሚሆነው አልዘነጋም። በጎ አድራጊው ማስተር አብነት ከበደ ለሱ እንደመጣ ያለ ደስታ በሌሎችም ዘንድ እንዲሆን እሱን ደስ እንዳለ ሁሉ ሌሎችም በደስታ እንዲሞሉም፣ እንዲህ አይነቱ ደስታ፣ እንዲህ አይነቱ በረከት እናንተ ቤት ይግባ በማለት ምኞቱን አስቀምጧል። ከዚህ በተጨማሪ ወንድማችን ማስተር አብነት ከበደ መንታ ልጆችን አንዲት ሴትና አንድ ወንድ ልጆች ማለት ነው በአንድ ላይ አግኝቷል፣ ሲል ጉርሻ ገጽ ደስታውን አካፍሎናል። እንኳን ደስ ያለህ አንተ ደግሰው፣ ፈጣሪ በጥበቡ ያሳድግልህ፣ ተባረክ በማለትም ጉርሻ ገጽ ምኞቱን አስቀምጧል። አብነት በበጎ ተግባሩም የተነሳ ሰዎችን ለመርዳት በወጣበት ሊያድር ይችላል። ቤቱ ምግብ እየበላ አቋርጦ የሚሄድበት አስቸኳይ የእርዳታ ስራ ሊያጋጥመውም ይችላል። ብዙ ማሰብ፣ ብዙ ማመንታት ሊገጥመውም እንዲሁ ይችላል። ባለቤቱ ምንም አይነት ኮሽታ ሳይሰማ ለብቻቸው የጸጥታና የፍቅር ጊዜያትን እንዲያሳልፉም ልትፈልግ ትችላለች። እነዚህን ሁሉ ግን ወዳና ፈቅዳ አለፍ ሲልም አምናበት የምትኖር ከዚያም ባለፈ የሚያደርገውን መልካም ተግባር በሚገባ የምትደግፍ የቸርነቱ ተሳታፊ ናት። ጊዜ ነፈከኝ፣ ትኩረትህን አጠፋብኝ ብላ ታኮርፎም እሱም ከሚሰራቸው የህይወት አድን ስራዎች ጎን በተሻለው ሁሉ የሚገባትን ሰዓት የፍቅር ጊዜ ለመስጠት የሚሞክር ታታሪ ወጣት ነው ማስተር አብነት ከበደም። ከባለቤቱ ጋር ከመጋባታቸው በፊት በነበራቸው ግንኙነት ለዚህ ትልቅ ዓላማ ለተከበረው የትዳር ህይወት የመረጠበት ዋነኛው ምክንያት መልካምነቷ ለባሏ የምትጨነቅ፣ የምትንከባከብና ዓላማውን የምትደግፍ ሰው ሆና በማግኘቱም ነበረም። በነገራችን ላይ ይህንን በጎነትን የምትደግፈው ባለቤቱ ብቻ አይደለችም፣ ወላጆቹ፣ ቤተሰቦቹ፣ የባለቤቱ ወላጆችም ጭምር ናቸው እንጂም። ለዚያም ነው እኔ መልካም ወላጆች የተሰጠኝ፣ በጎ አላማን የሚደግፉ ቤተሰቦች የታደልኩ ነኝ የሚለው ማስተር አብነት ስፖርት ወዳድ ነው። በተለያዩ ስፖርታዊ እንቅስቃሴዎች የሚሳተፍ ነበር። በተለይ በቴኳንዶ ስፖርት ላቡስኪን ጠፈጠፍ ድረስ ፍግት ብሎ የሚሰራ እንደነበር ተናግሯል። በኋላ ብቃቱ እያደገ ስልጠናዎችን በሚገባ እያገባደደ በመጣ ጊዜ ባሳየው ምርጥ ብቃቱ በስፖርቱ ዘርፍ ከፍተኛ የሚባለውን የጥቁር ቀበቶ ማዕረግ እስከ ማግኘትም ደረሰም። በዚህም ስፖርታዊ ብቃቱ የተነሳም ማስተር የሚለው ተቀጥያ ማዕረግ ከስሙ ላይ ታክሎ ተሰጠው። ከዚያም ወዲህ ማስተር አብነት የሚለው ስሙም ታወቀም። ስፖርቱ ጤናዬን ከመጠበቅ በራስ መተማመኔን ከመጨመር ባሻገር መልካም ሰብና እንዲኖረኝ ታጋሽ እንደሆን ችግሮችን እንድሻገር አግዞኛል ሲል አብነት ይናገራል። የቴኳንዶ ስፖርት በብዙ ኢትዮጵያውያን የሚዘወተር ተግባር መሆኑን የተረዱ አብነት ከዚህ ይልቅ ብዙ ባልተለመደ በሌላ የስፖርት ዘርፍ ራሱን ማሳየት እየፈለገ መጣም። ሀገራችን ውስጥ እምብዛም ባልተለመደው ሞተር ሳይክል ትርኢት ስፖርት ራሱን ማብቃት ጀመረም። በዚህም እጅግ ውጤታማ እየሆነ መጣም። እጆቹን ከመሪው ላይ አንስቶ ሞተር ሳይክል ላይ ቆሞ እጅግ አደገኛ የሆኑ መንገዶች ላይ ሲያሽከረክር አጃኢብ ያሰኛል። በርካታ ሰዎች በተሰበሰቡበት ሞተሩን እንደ ልቡ ሲያሽከረክር የፊት ጎማውን አሊያም የኋላ ጎማውን አንስቶ በአንድ ጎማ ብቻ ሲቀናጣ ጉድ ማሰኘት ጀመረም። ብቻ በጠቅላላው ሞተር ሳይክል ላይ ልዩ ብቃት የሚያሳይ የማይታመኑ ትርኢቶችንም የሚተገብር ሰው ሆነም። ማስተር አብነት በልጅነቱ ልቡን የሚያንሰፈስፉትን ወገኖች ለመርዳት እድሜው ከፍ እያለ ሲመጣ ነበር በተለያዩ በጎ ተግባራት በመሳተፍ እንዴት ሰዎችን ማገዝ እንዳለበት ማሰብ የጀመረው። በእርግጥ አብነት በወቅቱ ከኪሱ አውጥቶ መርዳት የሚችል አቅም ባይኖረውም እንኳን ሰውን ለመርዳት ልብን ብቻ መስጠት በቂ ነው ብሎ በማመኑ ሰው የራባቸውን ሄዶ በማዋራት ታመው ጠያቂ ያጡትን እግዚአብሔር ይማራችሁ ብሎ በመጠየቅ በጎነትን ጀመረም። እየቆየ ከጓደኞቹ ከሚያውቃቸው ሰዎች ገንዘብ እያሰባሰበ መርዳትን ቀጠለም። ለጋስነቱ እያደገ ወደ አካባቢው ማህበረሰብም እየሰፋ ሄደም። በኋላም የማህበራዊ ሚዲያዎች መስፋፋት እያደገ ሲመጣ በፌስቡክ በቲክቶክ እና መሰል መተግበሪያዎች የሚሰራቸውን መልካም ስራዎች በማጋራት እሱን የሚያዩ ደግ ሰዎች ደግሞ መልሰው በገዛቸው እንዲሳተፉ እድሉንም አመቻችም። ከበጎ ስራው ጎን ለጎን የሚሰራቸው የሞተር ሳይክል ትርቶች በመታየታቸው በመላው ኢትዮጵያውያን ዘንድ እየታወቀ መጣም። ከሱ ይልቅ በበጎ ስራው ዝናው ከፍ እያለ መጣም። በርካቶችን ከወደቁበት አንስቷል። የአቅመ ደካሞችን ቤት ሰርቷል። ወጣቶችን ስራ አስጀምሯል። የተራቡትን፣ የተጠሙትን የሚችለውን አድርጎላቸዋል። የታመሙትን ጠይቋል። አጽናኛ አጡትንም እንደ ልጅ ሆኖ ተስፋም ሰጥቷቸዋል። ማስተር አብነት ያልሄደበት ያልገባበት የኢትዮጵያ ክፍል የለም። በዚህም የተነሳ በመላ ኢትዮጵያውያን ዘንድ እየተመረቀ ቀጥሏል። መልካም ተግባራትን ሳደርግ ፈጣሪ ስለሚረዳኝ የከፋ ችግርና ፈተና ገጥሞኛ ያውቅም ይላል። ነገር ግን የሚያሳዝኑ ውስጥን የሚረብሹ በሐዘን የሚያላውሱ ሰዎች ግን ገጥሞት እንደሚያውቁ ይናገራል። የሆቴል ትርፍራፊ ምግብ የሚሰጣቸው አጥተው በረሃብ አለንጋ የሚንገላቱ ሰዎችን ሲመለከት ብዙ ጊዜ እንዳዘነም ይጠቁማል። በጎፋ ዞን ተከስቶ በነበረው የመሬት መንሸራተት ብዙሀን ወገኖች ሲያለቅሱ እሱም በስፍራው ተገኝቶ የሚችለውን ሁሉ ሲያደርግ የነበረውን መከፋትና ማልቀስ መላ ኢትዮጵያን የተመለከቱት ጉዳይ ነበር። በአፋር ክልል እየተባባሰ በመጠ መሬት መንቀጥቀጥ ከቤታቸው የተፈናቀሉ ወገኖችን ለመጠየቅ በሄደ ጊዜም እንዲሁ ስለ አካባቢው ሁኔታ ለመናገር ካሜራ ፊት ሲቆም በድንገት በተነሳው ፍንዳታ ምክንያት ህይወቱን አደጋ ላይ የሚጥል ክስተት እንደነበረም ብዙዎች ተመልክተነዋል። ማስተር አብነት ከበደ የደሆች አባት፣ የሚያለቅሱ ሰዎችን ባባሽ፣ የተጨነቁ ዳራሽ፣ የታመሙ ዳሳሽ፣ የተራቡትን አጥጋቢ ሆኖ በበጎ ስራው ቀጥሏል። ይህም ለብዙሃን ወጣቶች ተምሳሌት መሆን የቻለ እኔስ ምን ሰራሁ የሚሉ ጥያቄዎችን ያጫረ ትጉህ ሰው መሆኑን ችሏል። እኛም እንላለን ጤና ተጠብቆ ነገም ለብዙዎች የምትቆም ከዚህ የበለጠ ብርቱ ሰው ያድርግህ። የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ የሚያቀርብ ሚዲያችን ነውና ሁሌም ሰብስክራይብ ማድረጋችሁን እንዳትዘነጉ እንላለን። ዛሬም የማስተር አብነትን የህይወት ጉዞ አለፍ ሲልም የትዳር ህይወቱን በመቃኘት ወደ እናንተ ውድ ተመልካቾቻችን በእንዲህ ያለ መንገድ አደረስን። ከመሰናዷችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው ጊዜ በሌሎች መሰናዶች እስክንገናኝ በቸር ቆዩልን።